ወደ ጦርነት ተጎትተን አንገባም ሲል ሻቢያ ተናገረ። ሕዋት በበኩሉ የፌዴራል መንግስት ምክንያት ፈጥሮ ሌላ ጦርነት ሊከፍት ነው ሲል ከሷል። ኢትዮጵያ ኤርትራን በተመለከተ ለተመድ ለጻፈችው ደብዳቤ ኤርትራ መልስ ሰጣለች። በተመሳሳይ ህዋት መልስ የሰጠ ሲሆን አራት ኪሎ በወልቃይት ራያና አፋር ታጣቂ እያደራጀብኝ ነው ብሏል። በዝርዝር እናስደምጣችኋለን ከሰሞኑ ለስብሰባ ወደ አዲስ አበባ ተጠርተዋል ሲባሉ የነበሩት ኮሎኔል ደመቀ ከአዲስ አበባ ዝምታቸውን ሰብረዋል። አቶ አሸተደምለውና ኮሎኔል ደመቀ ከአዲስ አበባ ስለ ወልቃይት አሁናዊ ሁኔታና በቀጣይ ስለታቀዱ ጉዳዮች ተናግረዋል። በሌላ በኩል ይፋኑ ኃይሎች በወልቃይት ጉዳይ ክፍፍል ውስጥ ገብተዋል። በተለይም የዘመነ ካሴ ቡድን እያራመደ ያለው አቋም ለክፍፍሉ ምክንያት ሆኗል ተብሏል። ይህ ዜና የተሰማው ጀኔራል ጻድቃን የጽምዶ ማጠንጠኛ ያለው ወልቃይት ላይ ነው ባሉ ማግስት ነው፣ እንመለስበታለን። ትራምፕ የፍርድ ቤት ትዕዛዝ በመተላለፍ ከካሊፎርኒያ ወደ ፖርትላንድ ወታደሮችን መላካቸው ተሰምተዋል። በዝርዝር ይዘነዋል፣ ታደምጡታላችሁ። አክብሮታዊ ሰላምታችን በያላችሁበት የዓለም ዳርቻ የረሳችሁ የተወደዳችሁ የአንድ አፍታ ሚዲያ ቤተሰቦች ካንዳፍታ ላውን መደመጥ አለባቸው ያልናቸውን ዜናዎች ወደ እናንተ የምናደርስበት ሰዓት ላይ ተገኝተናል። አብራችሁን ትቆዩ ዘንድ ግብዣችን ነው። ወደ ጦርነት ተጎትተን አንገባም ሲል ሻዕቢያ ተናገረ። ህወሓት በበኩሉ የፌዴራል መንግሥት ምክንያት ፈጥሮ ሌላ ጦርነት ሊከፍት ነው ሲል ከሷል። ኢትዮጵያ ኤርትራን በተመለከተ ለተመድ ለጻፈችው ደብዳቤ ኤርትራ መልስ ሰጥታለች። በተመሳሳይ ህዋት መልስ የሰጠ ሲሆን አራት ኪሎ በወልቃይት ራያና አፋር ታጣቂ እያደራጀብኝ ነው ብሏል። የኤርትራው ማስታወቂያ ሚኒስትር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መልእክት ኢትዮጵያ ለተመድ ይላከችው ደብዳቤ ድፍረት የተሞላውና እጅግ አሳሳች ነው ብለዋል። ጅራፍ ራሱ ገርፎ ራሱ ይጮኋል እንዲሉ ሲሉ ተችተዋል። ላለፉት ሁለት ዓመታት ብልጽግና ከተቻለ በህጋዊ መንገድ፣ ካልተቻለ በወታደራዊ ኃይል ሉዓላዊ የባህር በር ማግኘት የሚለውን ደጋግሞ ሲያስተጋባ ቆይቷል ብለዋል። ግዛት ማስፋፋትን ኢላማ ያደረገው ይህ የፕሮፓጋንዳ ዘመቻ በግዴለሽና ተንኳሽ ዛቻ የታጀበ ነው ሲሉም አክለዋል። ህወት ትናንት መስከረም 28 2018 ዓ.ም ለጉትሬዝ በላከው ደብዳቤ ላይ ማተኮር ያለበት የሰላም ሂደቱ የገጠመው መሰናከል እንዲሁም እየተባባሰ የመጣው ስጋት ላይ ነው ብሏል። የኢትዮጵያ መንግሥት ክስ መሠረተ አልባ ነው ያለው ህወት በትግራይና በኤርትራ ህዝብ መካከል ያለው የህዝብ ለህዝብ ትስስር ለሰላምና ቀጠናዊ እርቅን የሚያረጋግጥ ሆኖ ሳለ መሠረተ አልባ ክሶች ሌላ ጦርነት በቀጠናው ያስነሳሉ ሲል ከሷል። የፌዴራል መንግሥት በመሠረተ አልባ ክሶች አማካኝቶ ሌላ ጦርነት በክልሉ ሊከፍት ይመስላል ሲልም በደብዳቤው ወንጅሏል። የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ዛሬ በኤክስ ገጻቸው ባሰፈሩት መ መልእክት የኢትዮጵያ ውጭ ጉዳይ ሚኒስትር የላከው ደብዳቤ አሳሳች፣ የኢትዮጵያን እንዲሁም የዓለም ሕዝብ የናቀው ነው ሲሉ አጣጥለዋል። አያይዘውም ኤርትራ ከዚህ ቀደምም እንዳስታወቀችው እንዲህ ወዳለ ነገር ተጎትታ አትገባም ብለዋል። አቶ የማነ የሚመለከታቸው አካላትም በዚህ ድርጊት እንዳይናወጡ አሳስበዋል። ህወት፣ ደም አፋሳሹን ጦርነት ያስቆመው የፕሪቶሪያ ስምምነት የተጣለበትን ግዴታዎች አክብሮ ቢቀጥለም የፌደራል መንግስቱ በስምምነቱ ማግስት ከተወጣቸው ኃላፊነቶች በዘለለ ተፈናቃዮችን በማስመለስና ተጠያቂነትን በማስፈን ረገድ ግዴታዎቹን አለመወጣቱን ገልጿል። በመቶ ሺዎች የሚቆጠሩ ተፈናቃዮች አስከፊ ሁኔታ ውስጥ ይገኛሉ። መጠለያም ምግብና ሕክምና ያገኙም አብዛኛው የትግራይ ክፍል የኢትዮጵያ መከላከያ ሰራዊት አባል ያልሆኑ ባልሆኑ ኃይሎች ይዞታ ስር ነው ሲል ህዋት ለተመድ ቅሬታውን ገልጸዋል። እነዚህ በአብዛኛው በመከላከያ ሰራዊት የሚደገፉ ኃይሎች የትግራይ ህዝብን መሬት ይዘዋል። የትግራይን ስነ ህዝብ አወቃቀር ለመለወጥ የተደረገም ነው። የፌዴራል መንግስቱ ተቋማት በይፋ ምዕራብ ትግራይ የአማራ ክልል አካል ነው የሚል ትረክተን በመግፋት የፕሪቶራን ስምምነትን ጥሰዋል ሲልም ከሷል። የኢትዮጵያ መንግስት ለተመድ በላከው ደብዳቤ ላይ ህዋትና ኤርትራ በገንዘብ በማደራጀትና እንደ ፋኖ ያሉ ታጣቂ ቡድኖችን የግጭት አድማሳቸውን እንዲያሰፉ በመምራት ተሳትፎ አድርገዋል ሲል ይከሳል። ኤርትራ መንግስትና ህዋት በቅርቡ የፋኖ ታጣቂዎች በሰሜን ወሎ ወልዲያ ከተማን ለመያዝ ባደረጉት ጥቃት ላይ ተሳታፊ ናቸው ሲልም ወንጅሏል። ከሰሞኑ ለስብሰባ ወደ አዲስ አበባ ተጠርተዋል ሲባሉ የነበሩት ኮሎኔል ደመቀ ከአዲስ አበባ ዝምታቸውን ሰብረዋል። አቶ አሸተ ደምለውና ኮሎኔል ደመቀ ከአዲስ አበባ ስለ ውልቃይት አሁናዊ ሁኔታና በቀጣይ ስለታቀዱ ጉዳዮች ተናግረዋል። በሌላ በኩል የፋኑ ኃይሎች በውልቃይት ጉዳይ ክፍፍል ውስጥ ገብተዋል። በተለይም የዘመን ካሴ ቡድን እያራመደ ያለው አቋም ለክፍፍሉ ምክንያት ሆኗል ተብሏል። ይህ ዜና የተሰማው ጀነራል ጻድቃን የጽምዶ ማጠንጠኛ ያለው ወልቃይት ላይ ነው ባሉ ማግስት ነው። የወልቃይት ጉዳይ አሁንም በትኩሳት ውስጥ ይገኛል። በአካባቢው ያለው ፖለቲካዊና ወታደራዊ ትኩሳት የሚበርድ አይመስልም። ህዋት ዛሬ ለተመድ በጻፈው ደብዳቤ ላይ የፌዴራሉ መንግስት በወልቃይት ታጣቂ ኃይል እያደራጀብኝ ነው ሲል ከሷል። ህዋት ለተመድ ይህን መሰል ደብዳቤ ባስገባ ማግስት ነው ኮሎኔል ደመቀ ከአዲስ አበባ ሆነው ስለ ወልቃይት ቀጣይ ሁኔታ የተናገሩት።

በተለይም ተፈናቃዮችን በተመለከተ ቀጣዩን እቅድ ይፋ አድርገዋል። የወልቃይት ጠገዴ ሴቲት ሁመራ ዞን ዋና አስተዳዳሪ አሸተ ደምለውና የወልቃይት ጠገዴ ሴቲት ሁመራ ዞን ምክትል ዋና አስተዳዳሪና የሰላምና ጸጥታ መምሪያ ኃላፊ ኮሎኔል ደመቀ ዘውዱ በሰጡት ማብራሪያም በሰሜኑ ጦርነት ወቅት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው እንዲመለሱና ሰላማዊ ኑሯቸውን እንዲቀጥሉ እየተደረገ ነው ብለዋል። የዞኑ ዋና አስተዳዳሪ አሸተ ከዞኑ የተፈናቀሉ እናም ያልተመለሱ ወገኖች ወደ ቀያቸው ተመልሰው ሰላማዊ ኑሯቸውን እንዲቀጥሉ እንደሚቀበሏቸው ገልጸዋል። በአሁኑ ወቅት በወልቃይት ጠገዴ የሚኖሩ በርካታ የትግራይ ተወላጆች ሰላማዊ ሕይወታቸውን እየመሩ እንደሚገኙ ጠቅሰው የአማራና የትግራይ ሕዝብ ለዘመናት አብረው የኖሩ መሆናቸውን ተናግረዋል። የሰሜኑ ጦርነት በተነሳበት ወቅት ብዙዎች በሚኖሩበት አካባቢ እየኖሩ መሆኑን አስታውሰው በወቅቱ ተደናግጠው ከሄዱት መካከል ደግሞ ወደ ዞኑ ተመልሰው ሰላማዊ ሰላማዊ ህይወት መምራት የጀመሩ መኖራቸውን ተናግረዋል። ምክትል ዋና አስተዳዳሪው ኮሎኔል ደመቀ ዘውዱ በበኩላቸው እንደገለጹት ከዞኑ የተፈናቀሉ ወገኖች ወደ አካባቢያቸው መመለስ አለባቸው። በአካባቢው ሰላም ለመፍጠር አንድን ማህበረሰብ አፈናቅለህ አንዱን ማኖር የሚቻል አይመስለኝም ብለዋል። ምክትል ዋና አስተዳዳሪው የተፈናቃዮች ጉዳይ በሰላማዊ መንገድ እልባት እንዲያገኝ በሁሉም በኩል ቁርጠኝነት እንደሚያስፈልግም አብራርተዋል። ይህ በእንዲህ እንዳለ የፋኖ ኃይሎች በወልቃይት ጉዳይ ክፍፍል ውስጥ ገብተዋል። በተለይም የዘመነ ካሴ ቡድን እያራመደ ያለው አቋም ለክፍፍሉ ምክንያት ሆኗል ተብሏል። በቅርብ ጊዜ ወዲህ ከህዋትና ኤርትራ ጋር በመጣመር የፌዴራሉን መንግስት ለመገልበጥ እንቅስቃሴ ጀምረዋል የተባሉት የፋኑ ኃይሎች ታዲያም የወልቃይትንና የራያን አካባቢዎች ለህዋት በመስጠት አንድነት እንፍጠር በሚል ለተነሳው ሀሳብ የፋኑ ኃይሎች ክፍፍል ውስጥ ገብተዋል ተብሏል። እነ ዘመነ ካሴ የሚመራው የጎጃን ፋኑ ቡድን ስለ እነዚህ አካባቢዎች ጉዳይ ትተን ከህዋት ጋር ትብብር ፈጥረን አራት ኪሎ ላይ እናተኩር የሚል አቋም ማራመዳቸው የተሰማ ሲሆን የጎንደር ፋኖች በበኩላቸው የወልቃይትና ጠገዴ አካባቢዎችን ለህዋት ትቶ ከህዋት ጋር ጥምረት ለመፍጠር መሞከር አደጋለው የሚል አቋም መያዛቸው ተሰምተዋል። እዚህ ላይ ከህዋት ጋር መተማመንን መፍጠር ከባድ እንደሆነ የጎንደር ፋኖ አባላት አምረራው ሲናገሩ እንደነበር ነው የተገለጸው። እዚህ ደግሞ የህዋት 27 ዓመታት አገዛዘን በተደጋጋሚ ሲገልጹ ነበር ተብሏል። እዚህ ጉዳይ ላይ በወሎ አካባቢ የሚንቀሳቀሰው የፋኖ ቡድን ለሁለት የተከፈለ አቋም አንጸባርቋል ተብሏል። ነምሬ ወዳጁ የሚመራው ቡድን ከህዋት ጋር ትብብር መፍጠርን የተቀበለ ሲሆን፣ ሌላው በአካባቢው የሚንቀሳቀሰው የፋኖ ቡድን የራያ አካባቢን በወረራ ከያዘው ህዋት ጋር ጥምረት መፍጠር በአማራ ህዝብ ህልውና ላይ አደጋ መጋበዝ ነው ሲል አቋም መውሰዱ ተነግሯል። በመስከረም ወር ተግባራዊ ይደረጋል የተባለው የደሞዝ ጭማሪ አለመከፈሉ ተሰምቷል። መንግስት የሰራተኛውን የኑሮ ጫና ለማቃለል በሚል ያደረገው የደሞዝ ጭማሪ እንደተባለው በመስከረም ወር አለመከፈሉ ተገልጿል። የፌዴራል ሲቪል ሰርቪስ ኮሚሽን የደሞዝ ጭማሪው ከመስከረም ወር ጀምሮ እንደሚፈጸም በተደጋጋሚ የገለጸ ቢሆንም በተለይ የክልል ሰራተኞች አልደረሳቸውም ተብሏል። ከመስከረም ጀምሮ ለመንግስት ሰራተኞች ይከፈላል የተባለው የደሞዝ ጭማሪ ሳይከፈል መቅረት ምክንያቱን የዋዜማ ዘገባ ያመላክታል። የተለያዩ ክልሎች የሰው ኃይል አስተዳደር ቢሮዎች የደሞዝ ጭማሪው መመሪያና ዘርዘር ስኬል እንዳልደረሳቸው ተናግረዋል። የደሞዝ ጭማሪው ምናልባትም በቀጣዮቹ ወራት በውዝፍ መልክ ሊከፈል ይችላል የሚል ግምት ተቀምጧል። የመንግስት ሰራተኞች ደሞዝ ለወትሮው የሚከፈለው በወሩ መጨረሻ ሳምንት ሁለት እና ሶስት ቀን ቀደም ብሎ ሲሆን የመስከረም ወር ነባሩ ደሞዝ ጭምር ይዘግይባቸዋሉ ተብሏል። እስከዛሬ መስከረም 29 ቀን 201 ስምንት ዓመተ ምህረት ድረስ በርካታ አካባቢዎች የመንግስት ሰራተኞች ደሞዝ አለመከፈሉ እየተገለጸ ነው። አዲስ አበባ ከተማ አስተዳደርን ጨምሮ የዘገባ እስከተጠናከረበት ሰዓት ድረስ ደሞዛቸው ያልገባላቸው የመንግስት ሰራተኞች መኖራቸው ታውቋል። ደሞዝ ካልተከፈላቸው የመንግስት ሰራተኞች መካከል መምህራን የሚገኙበት ሲሆን ለምን እንደዘገየ የተሰጣቸው ማብራሪያ የለም ተብሏል። የፌዴራል ሲቪል ሰርቪስ ኮሚሽን መኩሪያ ኃይሌ የደሞዝ ጭማሪው ከመስከረም ጀምሮ እንደሚከፈል ለክልሎች መመሪያ መስጠታቸው መሆናቸው ይታወሳል። ክልሎች በጀት ባይለቀቅላቸውም አዲሱን የደሞዝ ጭማሪን ከመስከረም ጀምሮ እንዲከፍሉ ከፌዴራል ሲቪል ሰርቪስ ኮሚሽን መመሪያ የተሰጣቸው ባለፈው ሳምንት ነው። ፕሬዚዳንት ዶናልድ ትራምፕ በፖርትላንድ የብሔራዊ ዘብ አባላትን ለማሰማራት ያደረጉት ሙከራ በፍርድ ቤት ውድቅ ከተደረገ በኋላ የፌዴራል ወታደሮችን ከካሊፎርኒያ ወደ ኦሪገን መላካቸው ተሰምተዋል። የወታደሮቹ መላክ በፖርትላንድ ወታደሮች እንዳይሰማሩ ፍርድ ቤት ያስተላልፈውን ውሳኔ የሚጥስ ነው ተብሏል። በዲሞክራቶች የምትተዳድረዋ ፖርትላንድ ፕሬዚዳንቱ ወንጀልን መከላከል ሲሉ የጠሩት ዘመቻ አካል ሆናለች። ለከተማዋ ከሰነድ አልባስ ስደተኞች ጋር በተያዘ በቀጠለው ህዝባዊ ተቃውሞ ወታደሮች ከተሞቹን ወደ ሰላም ለመመለስ አስፈላጊ ናቸው ሲሉ ይከራከራሉ። የዋይት ሀውስ ቃል አቀባይ አቤጊል ጃክሰን ፕሬዚዳንት ዶናልድ ትራምፕ በፖርትላንድ ውስጥ አመፅ የተቀላቀለበት ውከትና በህግ አስከባሪ አካላት ላይ የሚፈጸሙ ጥቃቶችን ተከትሎ በፖርትላንድ የሚገኙ የፌዴራል ንብረቶችንና ሰራተኞችን ለመጠበቅ ህጋዊ ስልጣናቸውን ተጠቅመዋል ብለዋል።